የአደይ ድራማ ክፍል ሃምሳ አራት እንግዲህ ተለቋል። በዛሬው ክፍል እንግዲህ አደይን አባቷ የምትኖርበት ቤት የት እንደሆነ አውቆባታል ማለት ነው። እንግዲህ እሷ ለመደበቅ እየሞከረች ነበረ። ዴቭ እንግዲህ ወደ እነ ኤላ ቤት ሄዳ ቤት ሲመጣ እንዳያገኛት ብሏት ነበረ፣ ቤት ወጥታ ነበረ። ነገር ግን እህቷ ደውላ ደግሞ አባቷ ያገኘው ቤት የነ አደይ ቤት እንዳልሆነ ነግሮኛል ስትላት እንግዲህ አደይ በደስታ ፍንጥዝ ፍንጥጥዝ ብላ ነበር። በስተመጨረሻ ግን ከባድና አደጋ የሆነ ነገር ተፈጥሯል ማለት ነው። ምናልባት እህቷ ብርሃኔ ትሆናለች ለአባቷ እንግዲህ አደይ ያለችበትን ቦታ እየጠቆመችው ያለችው ቀድማ እንደሰማች ስለምታቅ እንግዲህ ብርሃኔ አባቷ ያወቀው ቤት የነሱ እንዳልሆነና ሌላ ቤት እንደሆነ ደውላ ነግራት ነበር። ይሄን ያደረገችው ደግሞ ምናልባት ወደ ቤት ተመልሳ አባቷና አደይ እንዲገናኙ ፈልጋ ሊሆን ይችላል። እንግዲህ በመጨረሻም የአደይ አባት የነ አደይን ቤት አውቆት የምሰራበትን ቤት አውቆት በር ላይ እያንኳኳ ነው እያለች ነበረ ሚዲያ እንግዲህ ምናልባት የአደይ አባት ሊሆንም ይችላል፣ ወይም ደግሞ ሌላ ሰው ይሆናል። በዚህን ሰዓት በጣም ተደናግጦ ነበረ። አደይ አባቷን ማግኘትም አብራ መሄድም አትፈልግም፣ ምክንያቱም ለማትፈልገውና ና ለማትወደው ሰው ሊድራት ስለሆነ እያሰበች ስለነበረ፣ በዚህ ምክንያት ስለሆነ ተደብቃ የመጣችው አባቷን ማግኘት አትፈልግም ነበር። ነገር ግን እህቷ ስለነገረቻት ወደ ቤት ስለተመለሰች ምናልባት አባቷ ሊያገኛት ይችላል፣ ወይም ደግሞ ቀድማ ከተደበቀች ሊያገኛት ይችላል። ፍቅር የምትፈልገው አደይ እዛ ቤት እንድትወጣላት ነው። ሶ አባቷ ከመጣ ደግሞ ስለ አደይ ብዙ መጥፎ ነገሮችን አውርታ አባቷ እዛ ቤት እንዲወስዳ ልታደርግ ትችላለች። የአደይ አባት እንደሆነ ከተነገራት ፍቅር ስለ አደይ ምን ልታወራ እንደምትችል መገመት አይከብዳችሁም። አሁን ላይ ፍቅር ወጥመድ ውስጥ ገብታለች። ብዙ ነገር ማድረግ እየሞከረች ነው። ማቃጠርም እየፈለገች ነው። አሁን ላይ ግን ምንም ሊያምኗት አይቻሉም። በፊት ግን ስለ አደይ ብዙ መጥፎ ነገሮችን እያወራች ያምኗት ነበር። አሁን ላይ ግን ፍቅር ውሸቷንና አደይን ስለምትጠላት እዛ ቤት እንድትወጣ ለምትፈልግ ብቻ ብዙ ነገሮችን ስለምትናገር አሁን ላይ ባርኮትም ዴቪም የቤቱ ሰው በሙሉ ፍቅርን አያምኗትም። ለባርኮትም እንግዲህ ፍቅር ከስራ ሲመጣ አደይ ስራ እንደማሰራ እነ ኤላቤት እየሄደች እንደምትውል እንደምታድር፣ ቤዛም እንዲሁ ስራ እንደማሰራ እንደምትሰድባት እንደምታዛት፣ ለነሱ ምግብ እየሰራች እንደምታቀርብ እየነገረችው ነበር። ባርኮት እንግዲህ በትንሹም ቢሆን አምኗት እንግዲህ ቤዛን ጠርቶ አደይ ቤት ውስጥ ስራ መስራት አቁማለሽ ወይ ስራ አሰራም ወይ ፍቅር ናቶ የቤቱን ስራ የምትሰራው እንደዚህ ብላ እንግዲህ በዛ በሚያስደነግጥ መልኩ ከመቼ ወዲህ ነው ደግሞ ፍቅር ስራ የምትሰራው? አደይም ስራ አላቆመችም፣ ስራዋን እየሰራች ነው። ስራ ከመስራት ይልቅ ፍቅር መጨቃጨቅ ነው ስራዋ በማለት እንግዲህ ቀልቡን ግፍፍ አድርገዋለች። ከዛ በኋላ እንግዲህ ባርኮትም ያው ፍቅር ውሸቷ እንደሆነ ገብቶት ከዛ በኋላ ለፍቅር ምን አይነት ብላሽ ወይም ደግሞ አደይንም ድጋሚ አልጠየቃትም ማለት ነው። በሌላ በኩል ሊዲያ ናት። ሊዲያ ና ናኦል ፍቅር ገብቶላቸዋል ይመስለኛል። በተለይ ሊዲያ ከናኦል ፎንቃ የገባላት ይመስለኛል። እንግዲህ ቤቱ ሄዳ እየተለጣጠፈች ትገኛለች። ባገኘችው አጋጣሚ ናኦል ቤት መሄር ትፈልጋለች። እዛ ሄዳም እንግዲህ ልክ እንደ ፍቅረኛሞች አክት እያደረገች ትገኛለች። ሊዲያ አሁን ላይ ሙሉ በሙሉ ተቀይራለች። ለአዴይ መከራከር ጀምራለች። ፍቅር አዴይ ላይ ስትዝትባት፣ ስትቆጣ፣ ስታስፈራራት ለአዴይ እየተከራከረችላት ትገኛለች ማለት ነው። አሁን ላይ ሊዲያ በትንሹም ቢሆን ተቀይራለች። ፍቅርም የሆነ ነገር ስትላት ለእሷ አጸፋ መልስ መስጠት ጀምራለች ማለት ነው። ሊዲያ ከታገተች በኋላ ተቀይራለች አስተሳሰቧ ተቀይሯል። በተለይ አዴ ላይ የነበራት ጥላቻ በጣም ተቀይሯል። አሁንም ቢሆን በትንሹም ቢሆን ኤላ ላይ ተስፋ አላት። አሁንም ነገር ግን እንደ በፊቱ አትቀራረብም፣ አትጠጋገውም። ባለፈው እንግዲህ ኤላ አጠገቧ ሁኖ አግዝሽ ያለው እረዳሽ ያለው በፊቱ እንድታዝናኝ ይፈልጋለሁ እያላት ነበረ። ነገር ግን ሊዲያ ተስፋ ቆርጣ ነበረ። ውጭልኝ ቤት የነበረ እኮ ምትለኝ፣ አሁን እንዴት እንደዚህ ልትል ትችላለህ? እያለችው ነበር። ነገር ግን ኤላ ናኦልጋ ሲያት በጣም ከፍቶት ነበር። ተናዶ ነበር። ለምን የተናደደ ይመስላችኋል? እሱም ይወዳታል። እንዴ ሰላም ውዴ፣ ቻና ላይ ቤተሰቦች እንዴት ናቸው? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር መስገን። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችን እንዳትረሱ ማለት ነው። እንግዲህ አዴይ ድራማን በጉጉት እየጠበቅ ነው እንገኛለን። በጣም ደስ የሚል ድራማ ነው። በነገራችን ላይ እንግዲህ ዛሬ ክፍል 54 ተለቋል ማለት ነው። ባለፈው እንግዲህ በክፍል 55 ላይ እነ ኤላ ዴቭ አዴይ ምናምን ሆነው ሊጠይቁት ሊሄዱ እየተመካከሩ ነበረ እንግዲህ ሄደውና ኦልን እንግዲህ ለቅሶ እግዚአብሔር ያጽናል ልብት ሄደው ነበረ። እዛ ስሄዱ ነበረ ሊዲያ እንግዲህ እየተለጣጠፈች፣ ኤላ ካያት በኋላ ሊዲያን በጣም የተናደደው እንግዲህ። እዛ ቤት ሄደው ለቅሶ ለመድረስ ሄደውም ቢሆን ለምለምና ቤዛ ጭቀጭቃቸው አላቆምም እየተጨቃጨቁ ነበር ማለት ነው። ከዛ በኋላ ቤዛ ወጥታ ነበረ። ከወጣች በኋላ የሊዲያ ሁናታ ግራ አጋብቷቸው ነበረ። በተለይ ኤላ እየተቆጣትም ነበረ ሊዲያን። እንደ ሴት ሁኝ ካገኘሽው ሰው ጋር አትለጣጠፊ እያላት ነበረ። ምናልባት ኤላ ለሷ በትንሹም ቢሆን ስሜት ያለው ይመስላል። ምክንያቱም እንዴት ተናደደ? ለምን ይናደዳል? ከዴቪ ይልቅ ኤላ ነበረ በጣም የተናደደው። ይሄ ነገር ደግሞ ለምለምን ግራ ጋብቷታል። ለምንድነው የተናደድከው? ምን አናደደ? ምን አበሳጭ? የሚል ጥያቄ እያቀረበችለት ነበር። ኤላ ግን ለዚህ ነገር ምንም አይነት መልስ አልሰጣትም። ለምለም እንግዲህ በደንብ ነው እየተቆጣጠረችው ያለችው ኤላ ማለት ነው። ሊዲያም እንግዲህ ናኦልን ሳትወድ አልቀረችም። በተደጋጋሚ እያገኘችው ነው። አብሮ ብዙ ጊዜያትን እያሳለፉ ነው። እንግዲህ ቀጣይ ክፍል ምናልባት ሊዲያ ኤላን ለቃው ወደ ናኦል ትመለሳለች ብዬ ነው የማስበው። እዛው ዘመድ ሊጠይቅ እዛው ናኦል ቤት እንግዲህ ዴብና የአደይም ጓደኛ ተጣልተው ነበረ እንግዲህ ስለ አደይ እያወራ ነበረ። ዴብም ምን በማለት እንግዲህ ሁለቱ ጎረምሳዎች ፀ ፈጥረው እንግዲህ ለቅሶ ለምድር ሳይሆን የጸባን ባጓሮ አድርገውት ተመልሰዋል ማለት ነው። በሌላ በኩል ቤዛናት ቤዛ እንግዲህ ከባርኮትም ከኤላም ብር ለቃቅማ መውሰድ አስባ ነበረ። ነገር ግን ለምለም ይሄን አሳቧን ልታከሽፍባት ጠንክራ እየሰራች ትገኛለች። በመጀመሪያ ደረጃ ኤላን ነበር ያሳመነችው ቤታቸው እንድታያዘባቸውና ሊሸጥ እንደሆነ አሳምና እሱ ገንዘብ እንዲያበድራት ካበድራት በኋላ ልትመልስለት ነበረ የተስማሙት። ይህንም እንግዲህ ኤላ ቤተሰቦችን ላሳምን ና እሰጥሻለሁ ቤት ልገዛ ነው ብዬ ከዛ በኋላ እነሱ ከሰጡኝ በኋላ መልስ ስሰጭኝ እኔ እሰጥሻለሁ ብሎ ማለት እንግዲህ ቤተሰቦቹ ለማማከር ና ለማስፈቀድ ፈልጎ ነበረ ያለውን ገንዘብ በኋላ መጥተው እንዳይጠይቁት ና የጣልከው እንዳይሉት ስለሚፈልግ ቅድሚያ መናገርን መርጧል፣ ማለት ነው እንግዲህ። ኤላ ቤተሰቦቹን ሲያማክራቸው ቤት መግዛት እንደሚፈልግና ያለውን ብር ሊያወጣው እንደሚፈልግ ሲነግራቸው እናቱ እንዳልፈቀደችለት አባቱን አማክራ ግን ሊነግሩት እንደሚችሉ እየነገሩት ነበረ። ይሄ ነገር ለኤላ በጣም አናዱታል። ምክንያቱም ለቤዛብ ገንዘቡን መስጠት ይችል ፈልጓል፣ እሷ ቤቱ እንድታስቀር የእውነቷን መስሎት ማለት ነው። ነገር ግን ለምለም ስለተጠራጠረች የልጅቷን ትክክለኛ ማንነት ሳታቅ፣ ምን እንደምትሰራ ምን እንደምታደርግ ሳታቅ እንዴት ነው ገንዘባ አንስተ ልሰጥ የምትችለው እባክህ ተረጋጋ እናጣራ ስለ ቤዛ እያለችው ነበረ የዋሸች ነው እያልሽ ነው ወይ ለምለም ምን ሆነች ነው ነው ስለምትጠያ ሻንሳ ግዛት ተናደሽብኝ ነው በማለት እንግዲህ መስቀለኛ ጥያቄ ጠይቋት ነበረ። የለም ከዛ በኋላ ግን ትክክለኛ ማንነቷን እንወቅ እና የእውነት እርዳታ የሚያስፈልጋት ከሆነ እንረዳታለን በማለት እንግዲህ ለምለም አሪፍ የሆነ ሀሳብ አምጥታ ነበረ። ምክንያቱም ቤዛን ትጠራጠራት ነበረ። በትክክል እየተከታተለቻት ነበረ። ቤዛም እንግዲህ ተደብቃ ስልክ ስታወራ ሰምታት ስለነበረ እንግዲህ ተከታትላት ምን እንደሆነ ምን እየሰራች እንዳለች የውሸት ቤታቸውም እንዳልተያዘ ምናምን ደርሳበታለች። በመጨረሻው ፓርት ላይ እንዳያችሁት ማለት ነው እንግዲህ ከኤላ ልትወስድ ያሰበችው አመጣጧ፣ ከኤላም ከባርኮትም ገንዘባቸውን ይዛ ለመጥፋት ነበር አሳቧ። ኤላ ቤቱን ከገዘው በኋላ ከዛ በኋላ ግን አውቃ ልክ እንደሸጠች አስመስላ በፌክ ልትቀመው ነበረ ሀሳቧ። ግን ይሄ ነገር አሁን ላይ ሊከሽፍባት ድንበር ላይ እና መንገድ ላይ ይገኛል። ሌላ ባርኮትንም እንግዲህ እንዲሁ ገንዘብ እንዲሰጣት እና ቤታቸው የሚወሰድባቸው እንደሆነ እየተቅለሳለሰች በተደጋጋሚ እየነገረችው ነበረ። ባርኮትም እንግዲህ በጭንቀትና እና በሀሳብ እየተቆረጠ ይገኛል። ደሞዜ ይግባልኝ እና ወዲያው እንደደረሰኝ ለአንቺ ነው የምሰጥሽ፣ አይሸጥም፣ አትጨናነቂ እና የመሳሰሉትን ቃላት እየነገራት ነበር የሚገኘው ማለት ነው። ቤዛሁን ላይ ባርኮትን ሙሉ በሙሉ ሸውዳለች። ኤላን ጨርሳ ለመውሰድ መንገድ ላይ ስደርስ እንግዲህ በለምለም ምክንያት ቀርቶባታል ማለት ነው። ከዚህ በኋላ ግን ቤዛ መንገዶች እንዳሰበችው ሳይሄዱላት ሲቀሩ፣ በተለይ በለምለም ምክንያት የምትፈልገው ብር፣ ልትወስድ የነበረው ብር እንደቀረባት ስታቅ ቤዛ ለምለም ምን ብዙ ነገር ልታደርጋት ትችላለች። በዛ በኩል ናኦል ልታገኘው ወደ ቤቱ እየሄደች ነበር። ምን ፈልጋ ና ምን ልትለው ነው? ናኦል ቤት መሄድን የመረጠችው ምናልባት ለለምለም የሆነ ቀመራ አዘጋጅታ ሊሆን ይችላል። እንግዲህ ቀጣይ ክፍል ምን እንደሚፈጠር እየገመታችሁ እስከዛው ባይ ባይ።